እኔ ጋ ምን እንዳለ የረሳ ይመስለኛል። ከአሁን በኋላ ምንም ልታስፈራርኝ እንዳትሞክሪ። ምንድን ነው ቆይ፣ ምንድን ነው እየሆነ ያለው ጽናት? እኛም እስከ ትናንትና ማታ ምንም የምናውቀው ነገር አልነበረም። ግን ኪራ ማታ ሁሉንም ነገር ነገረን። አዎ ጽናት፣ ማታ እንደዛ ባንሰማ ኖሮ እዚህን መጣ ነበር። ስታስብ እኮ ንገሩኛ። ጽናቴ፣ ከማንም ሰው በላይ ስሜትሽን እንደጎዳው ታውቃሉ ግን አንቺ እንዳሰብሽ ለአንቺ ያለኝ ፍቅር አልቆ ሳይሆን ለአንቺ ብዬ ያረኩት ነገር ነው። አረ ለእኔ ስትል ነዋ እንደዛ ስትናገረኝ የነበረው ፍቅርን አቅፋዋጥሽኩ ለሌሊት ስትሉ የነበረው ድሮም አንቺ እኔና ኪራን አንድ ላይ ስታይን ዓይንሽ ደም ነው የሚለብሰው። ሰላም ጤና ይስጥልኝ ውድና የተከበራችሁ የጽናት ድራማ ተከታታዮች በሙሉ እንደምን አላችሁ? እንዲሁም የቻናል የተከታታዮች በሙሉ ሰላም ብያለሁ። ባላችሁበት በዓለም ዳርቻ ለምትገኙት በሙሉ ዛሬ ጽናት ድራማ በክፍል አርባ ስድስት እነሆ መጥተናል። በባለፈው ክፍል እንግዲህ እንደተመለከትነው ጽናትዬ ጽናት እንግዲህ መጠጥ መጠጣት አለብኝ መጠጥ ቦታ ውሰደኝ ስትል ነበር ናሆምን ያጠናቀቅ ነው ማለት ነው። ዛሬ በክፍል አርባ ስድስት ምሩ ወደ ኪችን ትሄዳለች። ኪችን ሄዳ አንድነት ጽናት እሳ ብላ ስትጠይቃት አንድነት እንግዲህ ጽናትን እንዳላየቻት ትናገራለች ማለት ነው። እናም አንድነት ፊቷ ፈገግ ብሎ ድስቶቿ ምናምን ደራድራለች። እንዴ ምንድን ነው ድስቶች እንደራድረሻል ሳ፣ እንግዳ አለብን እንዴ ስትልም እንግዲህ ምሩ እየጠየቀቻት፣ አይ የሆነ ፕሮግራም አለው ብሏል ኪራ በማለት እንግዲህ አንድነትም ለምሩ መልስ ሰጠቻት ማለት ነው። ምን አይነት ፕሮግራም እነት የት ሊመጡ ነው እንዴ? በማለት ጥያቄውን ጠይቀች። እሱን አላውቅም በማለት እንግዲህ ስትመልስላት ነበረ። በመቀጠል ምሩዬ እንግዲህ ፅና ስትመጣ ቀስቅሽኝ ብላት ከኪችን ልትወጣ ስትል፣ ኪራ እንግዲህ ቀለበት ምናምን ነገር እያለ ነው ስትላትም ነበረ። የምን ቀለበት በአክሽን ይህማ ውሸት ነው ሊሆን አይችልም በማለት እንግዲህ ምሩም መለስ ስትል ወደ ኪችን ልጄ ይሙት ቀለበት ምናምን ብሏል፣ ያው ወረኛ አትበኝ እንጂ ስትላትም ነበረ። እና ልጅ ልጅ አለሽ እንዴ? አለቻት። አይ የእህቴ ልጅ አለቻት። የእህትሽ ልጅ ሳይሆን ግን የራስሽ ልጅ እንዳለሽ ነው የሚያስታውቅብሽ ስትላትም ነበረ ምሩ። በዛ መሀል አንዳንድ ነገሮች አወሩ ስለ ልጆች። እንግዲህ አንድነትም እኔ የሰው ቤት ሰራተኛ ነኝ፣ ምኑን ታድዬ ነበር ልጅ ቢኖረኝማ። ነገር ግን አላደለኝም እኮ ለዛ፣ ምክንያቱም ሳንቲም ሳባርር ሳንቲም ሳሳድድ በሰው ቤት ብዙ ጊዜን አቃጠልኩኝ ስትልም ነበረ ምሩም። እንግዲህ ያው እኛ እኮ ልጅን ማምጣት የምንችለው እኮ የሆነ እኛ እየኖር ነው ያለው ነው ህይወት ልጃችን መድገም የለበትም፣ ስትላትም እንግዲህ ጥሩ የሆነ ምክርም ስትመክራት ነበረ። ነገር ግን በቃ የሌላቸውም ወልደው ልጆቻቸውን በጥሩ ሁኔታ የሚያሳድጉ ሰዎች እንዳሉ እንግዲህ አንድነትም ስትናገር ሆነ፣ ለሁሉም አይሳካም ስትላት ነበረ። ብዙ ጊዜ ልጅ በድሉ ይደግ ይባል ነበረ፣ ነገር ግን ይህን አልስማማበትም። ምክንያቱም ልጅ ከእኔ በተሻለ ሁኔታ እንዳድግ ወይንም ጥሩ የሆነ እንክብካቤ አግኝቶ የተሻለ ህይወት እንዲኖር ነው የምፈልገው። ያኔ ነው እኔ ብቁ ሰሆኑ ልጅ ለማምጣት ልጣደፍ ወይንም ልጓጓ የምችለው ስትላትም ነበረ። ምሩ ማለት ነው ለአንድነት በእንደዛ እንዳለ ሳናስበ እኮ ክርክር ውስጥ ገባን በማለት እንግዲህ ምሩዬ በቃ ወደ ሳሎን ተመለሰች። ከዛም እነ ጽናትን ስጠብቃቸው ነበረ። ጽናት በሌላ በኩል እንግዲህ ናሆምን መጠጥ ቤት ካሉት ስርክ ብላ እንግዲህ ስትጨቀጭቀው ነበር እና ናሆም እንግዲህ ናሆም ሲጠሩት አቤት፣ ሲያዙት ደግሞ ወዴት ነው እና በጣም መልካም እና ትሁት የሆነ ሰው ነው፣ እና ከጎናቸው የሚቆም ምርጥ ጓደኛ ነው እና አሁን ማለት እንደፈረደበት እንግዲህ ጽናትን መጠጥ ቤት ዙሮ የፈለገችውን መጠጥ እንግዲህ እስክትሰክር ድረስ አስጎነጫት ማለት ነው። በመቀጠል እንግዲህ የሰው ሰው ወድጄ ያውም የተውሶ እያለች እንግዲህ ስታንጎራጎርም ነበረ። ጽናትዬ በስካር መንፈስ ያም እንግዲህ አላንሳት ብሎ ናሁም ኧረ ባክሽን እያላትም ነበር። ያ አላንሳት ብሎ እንግዲህ እንደውም ቁማ እንግዲህ የአለም እያለች እንግዲህ እኔ በሰው ቤት ተቀጥሬ እሰራ ነበረ። በአሰሪም ተደፈርኩኝ ጸነስኩኝም በአስር የፍቅረኛ ደግሞ መርዝ አስጎንጭታኝ እንግዲህ ልጄ ልጅ እንገደለችብኝ ብላም ስትናገር ነበረ። እና አሁን በጣም ተሸማቀቀ፣ በጣም ተናደደ። ያው ማለት እሷንም ላለመጉዳት በማለት ቢናደድም እያደረገች ያለው ነገር አንገት የሚያስደፋ ቢሆንም፣ በቃ የጓደኛህን ጉድ ስለነገርኩብክ ደበረ ካደለ ምናምን ነገር እያለች እንግዲህ ጽናትየም ስታወራ ነበረ ማለት ነው፣ በስካር መንፈስ ብትሆንም ማለት ነው። በዛ መሀል እንግዲህ ኪራ ስልክ ይደውላል ነናሁም ናሆምም ኪራን ለማውራት ጽናትን ለዚህ ነገር የዳረጋት እሱ ነው በማለት ብዙም ደስታ አልሰጠውም፣ በጣም ተናዶበት ነበረ። አንተ ለጽናት ብታስብ ኑሮ እዚህ ደረጃ እንድትደርስ ባላደረስጋ ሲለውም ነበረ። ስልኩንም ዘጋ። ከዛ እቤት ይዛት እንዳትመጣ እያለህ ነው አደለ ስትለውም ነበረ ናሆምን። አረ በፍጹም አንቺ እንዳሰብሽው አይደለም እሱ ላንቺ አስቦ እየደወለ እየትንችሎ እየጠየቀኝ ነው ሲልም ነበረ። በእንደዛ እንዳለ እንግዲህ ኪራ ወደነ ወደነናሁም መጠጥ ቤት ሄዳ ማለት ነው። እዛም ቁጭ ብሎ ሁለ ነገሩ ናየ መጣህ እንዴ ምናምን ነ የተለች ጽናት ምናምን ነገር ሲላትም ነበረ። ለምን ለምንስ መጣክ እያሉ ተናደውበትም ነበረ። በዛ መሀል ግን ምክንያቱም እንግዲህ ኪራ ምን እንዳሰበ እነሱ አላወቁም። ና እኔ የምመጣው ምን ለመሆን ነው በማለት እንግዲህ ጽናት ዬም አልፈልግም ስትለውም ነበረ። በዛ መሀል ግን ናሁም አይሃት እንግዲህ ደስተኛ ነክ እዚህ ደረጃ እንድትደርስ እንግዲህ ያደረግካት ያ በአንተ ምክንያት ነው። አንተ ነክ እዚህ ደረጃ ያደረስካት በማለት እንግዲህ ናሆም ኪራን አጥብቆ ሲቆጣውም ነበረ። ግን ናሆምም ያሰበውንም ያለመውንም ነገር ምንም ነገር መናገር አልፈለገም ነበር። ዝም ነበረ። አቤት ትግስቱ በጣም ነው የሚገርመው። ኪራ ማለት ነው። እና እንደምንም ብለው እንግዲህ ናሆም፣ ጽናት እኔ ቤት ነው የምታድረው ሲለውም ነበር። ምን ማለት ነው በማለት እንግዲህ በኃይለ ቃል ኪራም ሲጠይቀው ነበረ። እኔ ቤት ነው የምታድረው። ምን ታደርግልሃለች ፅናት? ሲለውም ነበር። አዎ፣ ምን እሰራልካለሁ? ምን ላደርግ ነው የሚሄደው። አንተም እዛው ሚስትን አቅበክተኛ ስትለውም ነበረ ጽናትዬ ማለት ነው። በእንደዛ እንዳለ ጽናት እንግዲህ ጽናት እንደገፍ ደጎ ማርገው እንግዲህ ወደ ቤት ይዘዋት ሄዱ። ምሩም ስጠብቃቸው ነበር። ሶፋ ላይ ቁጭ ብላ ምን አድርጋችኋት ነው እንደዚህ ጨርቅ አርጋችሁ ያመጣችኋት ስትልም ነበረ። በጽናት ሁኔታ በጣም አዝና ነበር። ምንድን ነው እየተካሄደ ያለው ምን ሆናችሁ ነበር ስትልም ነበር። አንቺ ዝም ብለሽ ቤት ተቀምጠሽ ተኝ የሚፈጠሩን የሚደረገውን ነገር ምንም አታውቂም ማለት ነው። ኪራ ለቤቲ ቀለበት አስርልሻለሁ አላት በማለት እንግዲህ ሲነግራት ነበር ማለት ነው ስትልም ነበረ ምሩ ማለት ነው። በእንደዛ እንዳለ እንግዲህ ብዙ ነገር ኪራን ጭቅጭቅ አደረጉት። ናሆምን ምሩ በጣም ተጣሉት ማለት ነው። በቃ ጽናት እንደውም ከዚህ በኋላ እዚህ ቤት መቆየት የለባትም፣ ስህተት ነው እንደውም እስከዛሬ አንተ ቤት በመቆየቷ በማለት እንግዲህ ሲፋጩ ቆዩ። ጽናትዬ ግን ተኝታ ነበረ። በእንደዛ እንዳለ እንግዲህ ከአቅሙ በላይ ሲሆንበት ኪራ በራሱ መንገድ እንግዲህ ቤት የምታስገድድበትን መንገድ ነገራቸው። እንዲሁም ደግሞ በአንድነት ምክንያት ነገሩ እንደተፈጸመ አንድነትን በራሱ መንገድ አፋጦ እውነታውን ስላወቀባት አንድነትም ከሱ ጎን እንደቆመች ኪራም ደግሞ ከአንድነት ቆም ከአንድነት ጎን እንግዲህ ተመካክረው ሁለቱም ተስማምተው ለእውነት ቆመው እንግዲህ የኪራን ፍቅር ለማዳን እንግዲህ ጥሩ ነገር አድርገዋል ማለት ነው። የሆነውን ነገር ሁሉ እያንዳንዱ ነገራቸው ማለት ነው። ኪራ በጣም ተገረሙ። ከዛም እንግዲህ ጽናትዬን ወስደውም አስተኛት ማለት ነው ኪራ መኝታ ቤት በእንደዛ እንዳለ እንግዲህ በመሀልም እንግዲህ አንድነትና ኪራ ሲመሰጋገኑ ነበር። እኔንም እኮ ትልቅ የሕሊና እረፍት ሰጠኸኝ በማለት ኪራን እንደው በጣም ስታመሰግነው ነበር አንድነት ማለት ነው። በእንደዛ እንዳለ እንግዲህ ኪራ አንድነትን ሁሉን ነገር አዘገጃጀሽ ወይ ብሎ ሲጠይቃት ነበር። አዎ ሁሉን ነገር አዘገጃጀሁ ጨረስኩኝ። በቃ ልብስሽ ልበሽ ምናምን ነገር ሲላትም ነበረ። አይ በቃ ልብስ ኮኖ ነው በቃ ሻሽሽን አስተካኪ፣ ሲላትም ነበረ ኪራ ማለት ነው። ጽናትን ሂዶ ቀሰቀሳት። ሲቀሰቅሳት ጽናትን እንግዲህ ጽናት ማታ ፕሮግራም ክን በቃ ሰክሬ አበላሸሁብህ አይደለ በጣም ይቅርታ በማለት እንግዲህ ስጠይቀውም ነበረ። እሱም እንግዲህ በተለሳ ለሰ ድምፅ እንግዲህ ሲያወራት ነበረ። እና ምን ላገዘህ ምን ልርዳ ስትለውም ነበር። አይ እኔ እንኳን ምንም አልፈልግም እርዳታሽን፣ ይልቁንስ አንድነትን ብታግዣት ሲላትም ነበረ። በሚሆነው እና በሚፈጠረው ነገር በጣም አስተዋይናትና ስትጠራጠርም ነበረ ጽናት ማለት ነው። በእንደዛ እንዳለ እንግዲህ ሁሉን ነገር ምንም ነገር ጽናት ባላወቀችበት መንገድ ሁሉ ነገር ተስተካክሎ ቤቲን ሰርፕራይዝ እንደሚያደርግ አድርጎ ነገር ግን ጽናትን ሰርፕራይዝ አደረጋት። ማለት ነው ጽናትም እውነቱን አወቀች፣ ቤቲም አበደች። በጣም ማለት ነው እንትላም እንግዲህ አንድነትም ደግሞ እውነታውን ሁሉንም እያንዳንዱን ነገር ተናገረች። ማለት ነው ለነሱ በእንደዛ እንዳለ እንግዲህ ቤቲ አበባ ሁሉ ነገር ዲኮር ተሰርቶ ቤትዬ ለእኔ ነው ቀለበት የሚደረግልኝ ብላ ጽናትንም እንግዲህ ስትረብሻት ነበረ። እውነት በቃ በጣም የእውነት አድርጋው ነበረ ማለት ነው ቤቲ። በስተመጨረሻ ግን እውነቱ ለጽናት ተገለጠላት፣ ያደረገቻቸውን ነገር በሙሉ አንድነት ምን አይነት ችግርተኛ እንደሆነች፣ ከቤቲ ጋር እንዴት እንደተገናኘች፣ ወደዚህ ቤት እንዴት እንደመጣች ያለውን ነገር ሁሉ ተናገረች። ማለት ነው ጽናትዬም እኔም እኮ በፊት እኮ እኔም እኮ ግምቱ ነበረ በሆነ ነገር እንደምታስፈራራህ እኮ እኔም ገምቼ ነበረ በማለት እንግዲህ ጽናትም ስትናገር ነበረ ማለት ነው። በእንደዛ እንዳለ እንግዲህ አንድነት ሁሉ ነገር ስለተናገረች አንድነት ሁሉ ነገር ስለተናገረች እንግዲህ ቤቲ፣ አንቺ ውሻ እዛው እጎዳና ቦታሽ ነው የምመልስሽ፣ እያለች እንግዲህ አንድነትን ለመማታት ስትነሳ ጽናት በጥፊ አጠናበረቻት። በደንብ አርጋ ኪራን ስላስገደደችው፣ ልጇን ስለገደለችባት፣ ፍቅራቸውን ስላመሰቃቀለችባቸው እንግዲህ እየቆጠረች በጥፊ ጠፈጠፈቻት ማለት ነው። በእንደዛ እንዳለ እንግዲህ ቤቲም እኔ ከምናምን ሳለሁ ኪራን ለማፍቀር ምን ጎደለኝ? ምንድን ነው ያነሰኝ? እኔ ሰው አይደለሁኝም እንዴ በማለት ምሩ፣ እኔ እኮ ጤነኛ ነኝ፣ አንቺ እንኳን ቢያንስ በሽተኛ ነሽ። እኔ ግን ለኪራ በምንድን ነው ማን ሰው? በማለት ስቅስቅ ብላም ስታለቅስም ነበረ። የዛሬው ድራማ የክፍል አርባ ስድስት በዚህ ላይ ተጠናቋል። ውድና የተከበራችሁ ቤተሰብ ይህንን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ማለት ነው እንግዲህ ክፍል አርባ ስድስት በዚህ ሁኔታ ተጠናቋል ማለት ነው። ለነበረን ጊዜ፣ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ባይ፣ ባይ በቀጣይ እስክንገናኝ ድረስ